ሰውየው ታሰረ። ያ እንደ መጣለት የሚገድለው ያ የስድብ ቃል ለመምረጥ እንኳን የሚያስችል ልቡን ያልታደለው ሰው ታሰረ። ከታሰረ አስር ቀናትን ተሻግሯል። ያ የጳጳሳትንም ፕሬዝዳንቶችንም አምባሳደሮችንም በስም እየጠራ የሚሳደበው የአገር ወጣቶች በሽብር አሳዶ የገደለው ሲገድልም ፍርድ አያስፈልግም ብሎ በአደባባይ የሚናገረው ሰው በመጨረሻም ለፍርድ ቀረበ። ይህ ሰው ሮድሪዮ ሮ ኦህ ዱተርቴ ነው። ይህ ምስራቅ ኤሲያዊ ሰው የፊሊፒንስ ፕሬዝዳንት ከዘጠኝ ዓመት በፊት ፕሬዝዳንት የነበረው ይህ ሰው ከዘጠኝ ቀናት በፊት እስር ቤት ገብቷል። የሰውየው እጅ ብቻ ሳይሆን አንደበቱም ልኬት አልነበረውም። እጁ እንዲገደል ሲያዝ፣ አፉ አስክሬን ሳይቀር ይሳደባል እና አሁን ያፉንም ሊያገኝ ወደ ከርቸሌ ገብቷል። ከአስር ቀናት በፊት ማለዳ ላይ ጡረተኛው ፕሬዝዳንት ቁርሱን ከቤተሰቡ ጋር እየበላ ነበር። ምቾት ያልተጓደለበት ቤት በቀን እንዳሻው ይመገባልና የማለዳውን ማዕድ ከቦ ተቀምጧል። ሆኖም በድንገት የውጭ በር መጥሪያ ጮኸ። ቀጠሮ ያልያዘ ሰው መጣሁም የማይል እንግዳ የማይገባበት የፕሬዝዳንቱ መኖሪያ ቤት የውጭ በር ሲከፈት የተለያዩ ዩኒፎርሞችን የለበሱ የኢንተርፖል ፖሊሶች ፈቃድ ሳይጠይቁ ወደ ውስጥ ገቡ። ዱተርቴ የጎረሰውን ሳይውጥ የያዘውን ሳይጎርስ የኢንተርፖል ፖሊስ ገበታው ላይ ደረሰበት። የኦፕሬሽን ፐርሱት አድራጊዎች ወደ ዱተርቴ ሳሎን ሰተት ብለው ገቡ። የሚያቆማቸው ኃይል አልነበረም። ሰርቆ እንደተጠበቀ ኪሳው ላቂ ሲደረስበት እንዲህ ዓይኑ የፈጠጠው በተቀመጠበት ደርቆ የቀረው ዱተርቴ መሬት አይንካኝ ለብሪት የሞላው ሰው ነበር። ለአለባበሱ እንደማይጨነቀው ሁሉ ለሰው ሕይወት ግድ አልነበረው ነው ጭካኔውን መለያው ያደረገ ሰውም ነበር። እንዴት የሚለውን ለማየት የዱተርቴን የክስ ሰነድ እንመልከት። ዶሴውን ከማገላበጣችን በፊትም ዱተርቴን በፊሊፒንስ እንመልከተው። ሞት አለበህ ብዬ ካመንኩ ትገደላለህ። ባርዳቸው ደስ ይለኛል። ዱተርቴ ይኸው ነበር። ስለማረድ የሚያወራው ዶሮ አይደለም፣ ወይም በፊሊፒንስ የሚታወቀውን የአዶቦ ምግብ ለመስራት የሚያስችለውን አሳ አይደለም፣ ሰውን የሚያህል ግዙፍ ፍጡር እንጂ። ሰውየው ዛሬ በአንድ እስር ቤት ኩርምት ምት ብሎ ከመቀመጡ በፊት ቅጽል ስሙ ቀጪው ወይም ፐኒሸር የሚል ነበር። ደባኦ በተሰኘች ከተማ ከንቲባ ሁኖ ፖለቲካን ከመቀላቀሉ በፊት ህግ ያጠና ፖለቲካን የሚያጠና ጠበቃ ነበር አባቱም ህግ አዋቂ ነገረ ፈጅ ነበሩ እሱን ያሳደጉት ህግ አጥንተው በተሰማሩበት ጥብቅና ነው እናቱ ተማሪዎቻቸው የሚመኩባቸው የተማሪዎቻቸው የእውቀት ጠበቃ ምስጉን መምህርት ነበሩ አባቱ ከጥብቅና በኋላ ከንቲባ ነበሩ ዳናኦ በተሰኘች አንዲት ትንሽ ከተማ በከንቲባነት የሰሩት ወላጅ አባቱ አንድ መቶ ሺህ የማይሞላ ህዝብ ያስተዳድሩ ነበር የጠበቃ የመምህርና የከንቲባ ልጅ የሆነው ዱተርቴም እድሜው ለሥራ ሲደርስ ጠበቃ ሆነ። ከጥብቅና በኋላም ዘመን ለሹመት ሲያበቃው እንደ አባቱ ከንቲባ ሆኖ ዳባኦን ሊመራ ቃለ መሐላ ፈጸመ። በዚያች ከተማ 22 ዓመት ከንቲባ ሲሆን ግን ዝናው ናኘ። የዝናው ምንጭ በሰላም እጦት ስትቸገር የነበረችውን ከተማ ጸጥ ረጭ አድርጓታል የሚል ነው። ጸጥ ረጭ ያደረገበት ጥበብ ደግሞ ግድያ ነው። በዚያች በሀገሪቱ ውስጥ በስፋት ትልቅ የሆነች ከተማ 3 ሚሊዮን የሚሆኑ ዜጎች ይኖሩባታል ተብላ የምትገመት ምድር በተለይ ለእጻ አዘዋዋሪዎች መናሃሪዎቻቸው ነበረች። ህዝቡም በነዚህ ወንጀለኞች ተማሯል። ወንጀል ተሰራፍቶ ህዝብ ተበሳጭቶ እያለ ህግ ያጠነው በህግ መገዛትንም የተማረው ዱተርቴ ከንቲባችሁ አድርጉ ብሎ ተወዳደረ። እድልም ቀን ነው። ህግ ያውቃል በህግ ይመራል በህግ ወንጀለኞችን ይቀጣል ተብሎ የተመረጠው ሰው ለዳባኦ ወንጀለኞች በችሎት ማቆምና ዳኛ መቅጠር አያስፈልግም፣ በመግደል ጸጥ አድርጋችኋለሁ አለ። ህዝቡም በቀደሙ የወንጀለኞች ድርጊት ተማሮ ነበርና እንዴትም አድርገህ ይችን ከተማ ደህንነቷ የተጠበቀ የዜጎቿን መኖሪያ የምትሆን አድርጋት በሚል ስሜት የግድያ ፖሊሲውን በዝምታ አለፈው። እሱም በየጎዳናው የሚገድላቸውን የሚቀርጽበት የደህንነት ካሜራ በከተማዋ በሁሉም አቅጣጫ አሰማራ። በአንደኛው የከተማዋ ጥግ ላይ ሰብሰብ ብለው የሚቆሙ ወጣቶችን ካሜራው ቀርጾ ካሳየው ወንጀል ለመስራት እየደለቱ ነው ብሎ የሞተር ሳይክል ይዘው ለሚጠባበቁ ፖሊሶች ትእዛዝ ይሰጣል። የታዘዙት ሰዎች ከካሜራ ክፍል ሰዎች የሚነገራቸውን ሰምተው የታዘዙትን ይፈጽማሉ። የአምነስቲ ኢንተርናሽናል ቁጥርን ብንወስድ በጥቂት ጊዜያት ውስጥ ብቻ 1400 ሰዎችን ወንጀለኛ ናቸው ብሎ ገድሏቸው ከሁሉም ደግሞ ወላጅና ቤት አጥተው ጎዳና ላይ የሚኖሩትን ህፃናትን ሰብስቦ ፈጅቷቸዋል የሚለው ዜና ዘግናይ ነበር። ሲያድጉ እጽ ሻጭ የሚሆኑ ህጻናት ናቸው ብሎ ስለገድላቸው ስልነዛም ቦቀቅላ ህጻናት የተባበሩት መንግስታት ሚያዚያ 2009 ባካሄደው ስብሰባ ይህንን የዱተርቴን ጥቃት ጭካኔ ሲል ገልጾት ነበር። ይህን የሰማው ከንቲባውም አፌዘ። የምዕራባውያን የሰብዓዊ መብት ጩኸት እኔ ከተማ ላይ እንደማይሰማ ንገሩልኝ ሲል አፌዘ። የወንጀለኞች ከተማ የማያፍያዎች መዲና የነበረችው ዳባኦንም ከወንጀለኞች ብቻ ሳይሆን ከጎዳና ተዳዳሪ ህፃናትም ጭምር ነጻት። ህፃናቱን ከጎዳና የሚያነጻበት ወጣቱንም ረሽኑ የሚጥልበት ወታደራዊ ተቋም መስርቶ ነበር። ስሙንም ዳባኦ ዴዝ ስኳድ ሲል ሰይሙት ነበር። ይህንን ገዳይ ስኳድ ሲያዘዋውራሉ ያላቸውን ብቻ ሳይሆን እኔን ይቃወማሉ ያላቸውን ፖለቲከኞች ለመመንጠር ተገለገለበት። ጋዜጠኞችንም ለማግደያው አለው። ያለ ህግ እየገደለ ያለ ፍርድ እየበደለ የቀጠለው ዱተርቴ ዝናው በፊሊፒንስ ምድር ናኘ። እንዲያም ሆኖ ያለ ጥፋታቸው የሚረሸኑ ባልዋሉበት መንግስታዊ ግድያ የሚፈጸምባቸው ሰዎች መበረከታቸው የከተማዋ ሰዎች ማስመርሩ አልቀረም። ህዝቡ ገዳዮች ተቀየሩ እንጂ ሟቾች እኛው ነን አሉ። በሌሎች ሀገሪቱ ክፍሎች ግን ስመጥርና ስመጥሩ ሆነ። ዱተርቴ ዳባውን ከወንጀለኞች ያነጻ ከዳባው የመነጠረው ከንቲባ ተባለ። ፐኒሸር ወይም ቀጭው ከንቲባ የሚለው ስም የመጣውም በዚህ ወቅት ነበር። ይህንን ዝናውን ያስተዋለው ዱተርቴ በሀገሪቱ 16ኛ ፕሬዚዳንት ሆኖ ወደ ማላሳናግ ቤተ መንግስት ለማቅናት ቆረጠ። በዚያን ሰሞን ላነጋገሩ ልክ የሌለው ላለባበሱም ግድ የሌለው ሆኖ ሲመጣ የፊሊፒንሱ ሙጋቤ፣ የምስራቁም ትራምፕ እየተባለ የሚጠራ ነበር። ለጩነት ቀርቦ ሲወዳደር ስለ ቀጣይ እቅዶቹ ሲናገር የኑሮ ውድነት እቀንሳለሁ የስራ እድል አስፋፋለሁ የሚሉ የተለመዱ ቃላቶችን አልደረደረም። ምን ታደርጋለ ሲባል በመቶ ሺህ የሚቆጠር ወንጀለኛ ሰው እገልላችኋለሁ ሲል ቃል ገባ። That's I am committed to stop drugs before I go out. Which means to say በዚህ አጀንዳው ተወዳደረ፣ ተመረጠ። እነሆ ፊሊፒንስ ከንቲባዋን ጠበቃዋን ዱተርቴን ፕሬዝዳንቱ አድርጋ ተዋወቀችው። እንደ አውሮፓውያን አቆጣጠር በ2016 ፕሬዝዳንትነት ቀናው። እናም በአንድ ከተማ ውስጥ ተገድቦ የነበረ የመግደል ሱሱን ሀገር አቀፍ አድርጎ አሰፋው አስፋፋው። አደንዛዥስ ምክንያት አድርጎ የጀመረው ግድያውን ዋር ኦን ድረግ ሲል ሰየመው። የትኛው ወንጀለኛ በፍርድ እንጂ በፕሬዝዳንት ውሳኔ አይገደልም። ይገደለም ግዴለም ይህ የዘመናዊ ሰው ባህሪ አይደለም ብለው የሚጠይቁትን ዲፕሎማቶች ዘለፋቸው። ተው ሲሉት እኔኮ የሉዓላዊ ሀገር ፕሬዝዳንት ነኝ ሲል ራሳቸውን ይሰድባቸዋል። እዚህ ጋር የዱተርቴን መረን የለሽ ቃላት በጥቂቱ እያስታውስ ወደ ወንጀሉ እንመልሳለን። በዚያች ወግ አጥባቂ የካቶሊክ ሀገር ሁለት ጊዜ አግብቶ መፍታቱ ሳይበቃው በየአደባባዩ የሴቶችን ከንፈር ሲስም ይታይ ነበር። ለምን ይህንን ታደርጋለህ? ነውር አይደለም። ለሞ ሲባል የሴት ልጅ ከንፈር ወደ ከናፈሮች ሲጠጋ መግፋት ተገቢ አይደለም በማለት ከመጣ ሳም ማድረግ ነው ብሏል። እንኳን የሚሊዮኖች መሪ ሆነና ተርታ ሰው ሊናገረው ወይም ሊያደርገው የሚሸክከውን ነገር ቀለል አድርጎ የሚፈጽመው ዱተርቴ መግደልን እንደ ሴት ልጅ ከንፈር ያለ ቀላል ድርጊት የሚያደርገው ነበር። አሁንም ጥቂት ነገሮችን አስታውስ። ዱተርቴ ተቀናቃኞቹና ተችዎቹን ጭምር፣ ዳኞችና ጠበቆችን ሁሉ 15 ሴናተሮችን ጨምሮ ጸኞች ናችሁ ብሎ ጨፈጨፋቸው። ይህ ዓለምን እያስቆጣ መነጋገሪያ እየሆነ መጣ። የእጽ ሱሰኛን ካልገደልክ፣ የካናቢስና ሐሺሽ ነጋዴን ካላስወገድክ ምኑን ፕሬዝዳንት ሆንከው በማለትም ስራውን እየሰራ እንደሆነ ገለጸ። ሂትለር ማሰከር ይባስ ብሎ ሂትለር 3 ሚሊዮን አይሁድ ገሏል፣ እኔም 3 ሚሊዮን የዕፅ ሰዎችን ባስወግዳቸው እመርጣለሁ በማለት ራሱን ከናዚ አለቃ ጋር በማወዳደር ተመጻደቀ። የነፍስ ገዳይ መሪዎች ምሳሌና አርአያ ሂትለር ነው። ከኢትዮጵያ እስከ ዩጋንዳ፣ ከቺሊ እስከ ፊሊፒንስ ሂትለርን ማድነቅ የአምባገነን መሪዎች ጸባይ ነው። 6 ሚሊዮን ሰዎች መግደሉን፣ ለዓለም ግዙፍ ጦርነት ምክንያት መሆኑን ታሪክ በደማቁ የጻፈለት አዶልፍ ሂትለር መሐመድ አህመድ ነጃድ ሲያደንቁት ቢሰማ ምክንያታቸው ግልጽ ነው። ሳዳም ሁሴን ሲያወዳድሰው ቢገኝ አያስገርምም። ዱተርቴም እንዲህ አደረገ። ሂትለርን ምሳሌ አድርጎ እንደ ሞዴል ቆጥሮ ያለ ህግ የሚያደርገውን ጸረ ሰው ተግባር ያወዳድስ ነበር። እጽ የሚያዘዋውር ካገኘ አዘዋውሯል ተ የተጠረጠሩ ካገኘም አልምርም እያለ ማንንም ሳይምር እያደነ አምስት ሺህ የሚደርሱትን ነፍሳቸውን ቀጥፏል። ግደሉትና ይሙት እያለም ፈጅቷቸዋል። እንዲህ ያለው የዱተርቴ ትእዛዝና የሚያስከትለው ጥፋት ያሳሰባቸው አካላት እየበዙ ሄዱ። ክፉኛ የሚያወግዙትም ሰዎች ጨመሩ። በተለይ ከምዕራቡ ዓለም ቁጣቸው የሚያሰሙ ሰዎች ከባራክ ኦባማ እስከ አውሮፓ ኅብረት ድረስ ሲበረክቱበት፣ የሰብአዊ ክብር አንስተው የሚሞግቱትም ሲበዙበት ከዚህ በኋላ ስለ ሰብአዊ መብት የተጻፉ ህጎችን እርሷቸው ደግሞ በፊሊፒንስ ጉዳይ አያገባቸው የሚል ነበር። የተለመደውን የአምባገነን መዝገብ በቃል አውጥቶም በመገድለው የሀገር ህዝብ ጉዳይ ማንም አያግባውም ይላል! የቀኝ ግዛት ዘመን መጠናቀቁን የዘነጉ ነጭ አምባገነኖች አፍሪካንና ኤስያን በጉልበት እንዳልዘረፉ በሕግ ግደሉ ይሉናል እያለ ውግዘቱን ያጣጠል ነበር። ስድቡ ደግሞ የባለጌ ነበር። የሮም ሊቀጳጳሱን አባ ፍራንሲስን ሳይቀር በጸያፍ ቃላት ዘልፏቸዋል። ባንኪሙንን ያጣጠለበት መንገድም ለጆሮ አይጥምም። ጥቂት የዱቴርቴ ብልግናዎችን አስታውስ። አይ አም ፕሬዚዳንት ኦፍ አ ሶቨሬን ስቴት

በ2016 በአሜሪካ ኤሲያ ስብሰባ ላይ ባራክ ኦባማ የሀገሩን ዜጎች ከሚገድል መሪ ጋር ለመነጋገር እጁንም ለመጨበጥ አልፈልግም ብለው የሁለትዮሽ ውይይቱን ሲሰርዙ በሚዲያ ወጥቶ እንዲህ ብሎ ዘልፏቸዋል፣ ሰን ኦፍ ዘ ቢች። በሰባ ዓመቱ ያልተገራው የዱተርቲያን ደበት ፖፕ ፍራንሲስ ላይም ተከፍቷል። አትግደል መግደል ኃጢአት ነው ያሉትን የካቶሊኩን ጳጳስ ፉሎፍ ሺት ሲላ ዘልፏቸዋል። ቤተክርስቲያኗንም የሙሰኞች ደሴት ብሏታል። I challenge the Catholic Church. You are full of shit. አክራሪ የካቶሊክ ምዕመናን በሚበዙባት ፊሊፒንስ እንዲህ ያለ ቃል ሲናገር ጩኸት በረከተበት። አፍ መልጦኝ ቀን አድልጦ የተናገርኩት ነውና ይቅር በለኝ ብሎ ጠይቋል። የሚገድለውን ግን አላቆመም ብሎ ገፍቶበታል። እናም ከ2016 እስከ 2022 ድረስ ፕሬዝዳንት ሆኖ በነበረባቸው ዘመናት ማንም አይነካኝም፣ ማንም አያቆመኝም ብሎ በዋር ኦን ድረግ ባለው ዘመቻ ዕፀኞችንና ዕፅ አዘዋዋሪዎችን ብቻ ሳይሆን የሚቃወሙትንና የሚቀናቀኑትንም ሲገድል ከረመ። የፊሊፒንስ ሕዝብ ግን ከአንድ ምርጫ ዘመን በላይ ሊታገሱ አልወደደምና በካርዱ ከቤተ መንግሥት አባረረው። በምትኩም የቀድሞው አምባገነን የፈርዲናንድ ማርቆስ ልጅ ተመረጠ። እሱም በጡረታ ዘመኑን መግፋት ጀመረ። ሆኖም በንጹሃን ላይ የፈጸመው ግፍ፣ በሰው ልጅ ላይ ሲያደርስ የነበረው መከራ እረፍት የሚሰጥ አልነበረምና የተጎጂ ቤተሰቦች የሰው ልጅ መብት ግድ የሚላቸው ሰዎች ተደራጅተው ባለም አቀፉ የወንጀል ችሎት አይሲሲ ክስ መሰረቱበት። እርሱም በስልጣን ላይ እንዲህ ያለ ነገር እንደሚመጣ ታይቶት ሀገሩን ከአይሲሲ አባልነት ለማስወጣት ተንቀሳቅሶ ነበር። ብዙም ሳይሰምርለት ደግሞም ሳይገፋበት የስልጣን ጀንበሩ ጠለቀች። ከዚያም የአይሲሲ ክስን የያዙ ፖሊሶች ወደ ዱተርት ቤት ባለፉት ቀናት ማርች 11 ሰው እንዲገደል ባዘዘባቸው እጆቹ ላይ ካቴና አስገብተው አንጠልጥለው ወደ ኔዘርላንድ ሄግ ወሰዱት። የሚደንቀው ነገር እዚህ ጋር ነው። በመኖሪያ ቤቱ ሳሎን ላይ ሲያዝ በመጀመሪያ ትገድሉኝ ያላችሁ እንጂ ለነዛ ነጮች አሳልፋችሁ አትሰጡኝም፣ ግደሉኝ ሲል ጠየቀ። ፖሊሶቹ በጨዋ ደንብ እንደነይዝህና ፍርድ ቤት እንድትቀርብ እንጂ እንድንገድልህ አልመጣንም፣ እንዲህም ያለ ትእዛዝ የለንም አሉት። በመቀጠል ግን ያ ሰውን ለመግደል ሕግ አያስፈልግም ሲል የነበረ ሰው እሱን ለማሰር የሚፈቅድ ሕግ እንደሌለ ጠቅሶ ሊከራከር ሞከረ። ጉድጓድህን አትቆፍር፣ ከቆፈርክም አታርዝመው የሚለው አገረኛ ባህል የሚያስታውስ ነው። የዚች ሀገር ዜጋና የቀድሞ ፕሬዚዳንት ነኝ። አሁን እያልከኝ ያለው ይችን ቁራጭ ወረቀት አሳይተህ ናስሬ ልውሰድህ ነው አይደል? በቃ ልንገርህ፣ እንዲህ ያለ ሕግ አይሰራም የለም፣ ይህ ሕገ ወጥነት ነው። ሕግ አታውቅም እንዴ የሚለው የዱተርቴ መከራከሪያ ነበር። ለሌሎች ያልፈቀደውን ሕግ ለሱ ሲጠይቅ ፖሊሶቹ አልተገረሙም። ይልቁንም እሱ በዜጎች ላይ የፈጸሙ የነበረ በደልና እንግልት አላደረጉበትም። በቻርተር አውሮፕላን አሳፍረው ወደ ኔዘርላንድ ሄግ ሲያጓጉዙት ሰባዊ ክብሩን አልነፈጉትም። እሱ ግን አሁንም ከጥቂት ዓመታት በፊት የቀጠፋቸው ነፍሶች አጽማቸው ይታዘበኛል ሳይል አውሮፕላን ውስጥ ጭምር ይህኮ ሕገ ወጥነት ነው እያለ ይሞግታቸው ነበር። አሁን ዱተርቴ ያ አንደበቱ በአንድ ክፍል ውስጥ ተዘግቶበታል። ሲሳደብ ቢውል የሚሰማው ግድግዳና ያሰሩት ፖሊሶች ብቻ ናቸው። በተከሰሰበት በሰብአዊ ፍጡር ላይ ጥፋት መፈጸም ወንጀል ደግሞ ችሎት ፍርዱን ይሰጣል ተብሎ ይጠበቃል። የፊሊፒንስ ሐኪሞች ግን በዚህ ሰው ላይ ባደረጉት ጥናት እንዲህ ያለ ጭካኔ ያለበት እንዲህ ባለ ደረጃም የሰው ጸር በመሆኑ ምክንያት ናርሲስቲክ ፐርሶናሊቲ ዲስኦርደር የሚባል የስነ ልቦና ተጠቂ ስለሆነ ነው ብለዋል። ይህ በሽታ በብዙ አምባገነን መሪዎች ላይ የሚከሰትና ለጭካኔም የሚገፋፋቸው ነው ሲሉም ጠቆም አድርገዋል። በቸር ቆዩን።